ስለ ሁሉም ነገር ፈጣሪ ይመስገን እውነት ለመናገር ያክል ሩታዬ ከጋሽዬ ጋራ በመገናኘቷ በጣም ደስ ብሎኛል ከሚባለው በላይ ምክንያቱም ቤተሰብ የገባበት ቤተሰብ ያወቀው ችግር እንደሚፈታ ወደኋላ የማይባል ነገር ነው ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሊ ተከታታይ ሰላማችሁ ይብዛልኝ ውዶቼ ላይክ ሼር አድርጉ ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ የዛሬው በጣም አስደሳች የሆነ ነገር ነው እላችሁ የመጣሁት ያው እናውቃለን፣ አብርሽና ሩታ በእነሱ ትዳር መሀል ሰላም ካጡ ትንሽ ሰንበት ሰመፍበት ብለዋል፣ ወራቶችን አስቆጥረዋል። ነገር ግን ይሄ ጉዳይ እየከረረ ሲሄድ የሩታ ውሳኔዎች አሉ። ዛሬ ላይ ሩታ ነገሮቹ አብቅተው አክትመው ጭራሽ አገር ጥላ ለመሄድ ካናዳ ለመሄድ ፕሮሰሶቹን ጨርሳ አንድ ቀን ዛሬ ነበር የቀራት። ነገ ነበረ የእሷ በረራ የሚሆነው። ነገር ግን ከዛ በፊት ጋሽዬ ቀደም ብሎ ቤት መተው አብርሽን ከነዳንዬ ጋር ምናምን በማስማማት ያው ሩትዬ በሰዓቱ ቤት አልነበረችም። ይሄንን ደግሞ ያደረገችው ሌላኛው ጥጌ ወደ ቤት እንደምትመለስ ሁሉን ነገር ሩታ በማታውቀው መንገድ በማስተካከል ያው ወደ ቤት ተመለሰች። ቤት ውስጥ የተፈጠረውን ማን እንዳለ አታውቅም። የምታውቀው አብርሽና ዳኒ እነ እሱ እንዳሉ ነበረ የምታውቀው ነገር ግን ከባድ እንግዳ አባትን ያክል ቤት ውስጥ አሉ ማለት ነው። ደነገጠች ሩታዬ። እናት ደግሞ እኮ ስታምር የምር ቅጣሚ ሁል ጊዜም ልበልሽ። በእርግጥ ሩታ ሰውነቷ አቋሟ ምናምን ደስ ስለሚል ሱሪ ብትለብስ ያምርባታል። የምሬ ነው ቤተሰብ የሆነ ዝጋ ወጣ ገባ ያለ ሰውነት የላትም። ከሰውነቷ ተራ እንውጣና ያው ማድነቅ ደስ ይለኛል። ሴት እህቶችን እንደዚህ ራሳቸውን ቴኬር የሚያደርጉ ራሳቸውን የሚጠብቁ አቋም ያላት ሴት ትመቸኛለች። እመሬ ነው። እኔ እህቶችን እንደዚህ ማድረግ ደስ ይለኛል። ያለውን ነገር እውነታውን መናገር ማለት ነው እና እና ጋሽዬ ተቆጧት እንደዚህ ሊሆን ይችላል፣ መሆን የለበትም እኔ ካልመረቅኩሽ ምንም ሚሆን ነገር የለም የኔ ምርቃት ያስፈልጋል አንቺ ጎዳናም ቢሆን አሏት ነገር ግን እኔ አሁን ወስኛለሁ፣ ሁሉንም ነገር ጨራርሻለሁ፣ የሚቀረኝ አንድ መሄድ ነው ምናምን ነገር አለቻቸው። ያው ጋሽ ደስም አላላቸው፣ ነገር ግን ነገሩ በዝህ አልተቋጨም። ከዛ በፊት ግን ከአብርሽ ጋራ መታረቅ አለብሽ፣ መገናኘት አለብሽ፣ ማውራት አለብሽ፣ አብርሽም ሊክስሽ ይገባል ሲሉ እንደ አባትነታቸው ሩታዬን መከሯት ማለት ነው። ሩታዬ አንግቷን አቀርቅራ እንደ ልጅ አዳመጠቻቸው። ዋው ደስ ይላል። የምሬን ነው የኔ ጨዋ ሩታዬ በጣም ደስ ይላል። ግን እኔ አንድ ነገር ማለት የምፈልገው ሩታ፣ ማን ደስ ይበለው ብለሽ ነው አገር ጥለሽ የምትጁ? ለማን ብለሽ ነው አንቺ? እንደውም ማለት ነው በመሀልሽ የገቡትን በትዳሮች ውስጥ የገቡትን ጥላቶችሽን አወጣጠሽ ጥለሽ ለምን ካብሪሽ ጋር በፍቅር አትመለሽም? አብርሽ እንደምታየው ነው የሚመለሰው። ነው አንቺ በጣም እልህኛ ስለሆንሽ ነው እንጂ አብርሽ የውሃ ነው። እና ለማንንም ብለሽ ለሰው ብለሽ ይሄ አሉባልታ ለገባበት ነገር ብለሽ ስንት ዋጋ የከፈልሽበትን ትዳርሽን በትነሽ የትም ቦታ ለመሄዳት አትወስኒ። ልጄ ተረጋጊ። እውነቴን ነው። አሁን ላይ ቆጭሽ ይችላል። የወሰንሻቸው ውሳኔዎች ቆይተው ነው የሚቆጩሽ። ምንም ነገር ብለሽ ለሰው መተው የለብሽም። ሰው እኮ ምቀኛ ነው። አንቺ ሲያምርብሽ፣ ስታገኝ፣ ሲኖርሽ አይወድም። ጎበዝ ጠንካራ ስትሆን አይወድም። ቅንቅናሞች ናቸው። ለእንደነዚህ አይነት ቅንቅናም ሰዎች ብለሽ እ እውነቴን ነው ውዶቼ፣ ምን መሰላችሁ ሩታና አብሮች ሰላማቸውን ታጠው ቆይተዋል። በፊት በእነሱ መሃል ማንም ሳይገባ በፊት በጣም በፍቅር ነበረ የሚመጡት ሁል ጊዜም ማለት ነው። አሁን በእነሱ መሃል ሰው መግባት ከጀመረ ጊዜ ጀምሮ እስቲ እዩዋቸው፣ ሩታና አብሮች መቼ ነው አብረው ሰላም ሆኖ መጥተው የሚያውቁት? የለም። ሰላም እነሱ ጋር ርቋል ሰላም እና ሰዎችን ከማላችሁ አስወጥታችሁ ጣሉ። ነገር ግን ሩታ ይህ ሆኖ እንዳለ ጋሽዬ በመከሯት ምክር ያው በመመጓት በመመቋት ከአብርሽ ጋር እንድትገናኝ አብረሽም ቤት እንዲመጣ እንደሚያወሩ ምናምን ነገር ያው እሺ ብላለች። ይህንን ሀሳብ የጋሽዬን እሺ ብላ ተቃብላለች። እርግጠኛ ነኝ ጋሽዬ ሩታን አስቀሯት። አሁን የእኛ አባት ግን እኔ በጣም ነው የምወዳቸው፣ ደስ ይሉኛል። ማለት ለልጅ ፍቅር መስጠት አለ የለ ልጅን እንዴት አድርገው መምከር እንዳለባቸው የአባትነት ወዝጥ አቅም ያላቸው አባት ናቸው። እውነት ረጅም ዕድሜና ጤና ይስጥልን። የእነ አብሬሽ የምንወዳቸው የእነ ሀይሚዬ አባት እነዚህ የመሳሰሉ ጠንካራ ጠንካራ ልጆችን ስለሰጣችሁን በጣም ደስተኛ ነን። ሁልጊዜም ማለት ነው፣ ምንጊዜም እኮ ቢሆን ቤተሰብ ከመልካም እናትና አባት መልካም ፍሬ ነው የሚፈራው አይደለ? እንደዛ ነገር እና ሩታዬ፣ ከአብርሽ ጋር ታረቂ፣ ወደ ቤትሽ ተመለሽ፣ ካናዳን ሰርጂ። እንደዛ አምሮብሽ በሀገርሽ እየኖርሽ ለምን ስደት ትሄጃለሽ? ለምን አየሯ ብቻ እኮ ሀገራችን ተናፍቃለች። የሰው ሀገር ተይዋክሽ አታስቢው፣ ማን እንደ አገር እና ይሄንን ነው የማለት እንፈልገው የእኔ ውድ ቤተሰቦች፣ ላይክሽር አድርጉ። እንደሚታረቁ እና አብረው እንደሚመጡ ደግሞ እውነት ሙሉ ተስፋ አለኝ። ይታረቃሉ፣ እግዚአብሔርም ይጨመርበታል አይኖ